ሁላችሁንም ከመጀመሪያ እስከ መጨረሻ አብሮነታችሁን እያሳያችሁን እዚህ ላደረሳችሁን በጣም በጣም ነው ማመሰ ሀይሚና ብሩኬ እንግዲህ ሊታረቁ ነው። አዲስ የሆነ መረጃ አግኝተናል። በተለይ እንግዲህ አመለኛውም እንግዲህ ጣልቃ ገብቷል። ከዛ በኋላም በጣም ብዙ ነገሮች ተፈጥሯል። በተለይ በትላንትናው ዕለት እንግዲህ እንዳያችሁት ከሆነ እጅግ በጣም በሚገርም ሁኔታ እንግዲህ ለመጨረሻ ጊዜ ቀፈኝ ብላ ሀይሚም ስትጠይቀው ነበረ ብሩኬን እንዳያችሁት ከሆነ በስተመጨረሻ እንግዲህ አክፏት ነበረ። እንግዲህ ከአሁን በኋላ እንደዋወላለን ብሎም በጣም ሲጠይቃት ነበረ። በስተመጨረሻ እንግዲህ ብሩኬም ይቅርታ ሊጠይቅ ወስኗል ማለት ነው። አዲስ የሆነ መረጃ አግኝተናል። በዚህ ጉዳይና በተለያዩ ጉዳዮች በተለይ ስለ ሀይሚና ስለ ብሩኬ አዲስ መረጃ አለ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው እንግዲህ ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጦለን። ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ ነገሮች ተፈጥረዋል። በተለይ በሀይሚና በብሩኬ ምክንያት በጣም ብዙ ሰዎች እንግዲህ ጭንቀት ውስጥ እንዳሉና ኢቨን ሆስፒታል የገቡ ሰዎች እንዳሉ እንኳን አውቀናል። በጣም በሚገርም ሁኔታ በተለይ እንግዲህ ከአረብ ሀገር በተለይ አንዲት ሴት ወደ ሆስፒታል እንደገባ ና እጅግ በጣም እንግዲህ ጉዳት እንደደረሰባት አውቀናል ማለት ነው። በዚህም የተነሳ እንግዲህ እጅግ በጣም ብዙ ሰዎች በተለይ ቲክቶክ ላይ እንግዲህ መለኛውን አስገብቶ ወይም ደግሞ የብሩኬ ወንድም አስገብቶ እንግዲህ በጣም ሲለምኖት ነበረ እንዲያስታርቃቸው እንግዲህ በጣም በጣም ብዙ ሰው እንዳዘነባቸውና በጣም ብዙ ሰውን በዚህ ጭንቀት ውስጥ እንዳለ እንግዲህ በነሱ የተነሳ በጣም ሀሳባቸውን ስራቸው ሰው ላይ ማድረግ እንዳልቻሉ በጣም ብዙ ሰው እየተጎዳ እንደሆነ ማወቅ ተችሏል ማለት ነው። እንግዲህ ብሩኬም እንግዲህ ያለው ጫና ለማርገብ እንግዲህ የቻለውን ያክል እያረገ እንደሆነ በትላንትና ቪዲዮ ማየት ችለናል ማለት ነው። በተለይ እንግዲህ ስለ ተመልካች ብቻ ነው ያወሩት ትላንትና። ምንም ስለራሳቸው እንኳን አላወሩም። አብዛኛው ሰዓት ማለት ይቻላል እንግዲህ ስለ ተመልካች በደንብ አድርጎ ሲናገሩ ነበረ። በተለይ እንግዲህ በዛው ልክ ደግሞ እነሱን ለማለያየት በጣም ብዙ ሰዎች እንግዲህ እየሞከሩ እንደሆነ እና በነሱም እንግዲህ ተስፋ እንደማይቆርጡ ወይም ደግሞ በእነሱም ሀሳብ እንግዲህ ሌላ ነገር ውስጥ እንደማይገቡ በደንብ አድርጎ ሲናገሩ ነበረ። በስተመጨረሻ እንግዲህ ምንድን ነው የተከሰተው? መለኛው ቲክቶክ ላይ ገብቶ በጣም ብዙ ሰዎችን እያረጋጋ ነበረ። በዛን ሰዓት እንግዲህ አብዛኛው ሰው እየለመነ እያለቀሰ በተለይ እንግዲህ አንዲት እህታችን ከአረብ ሀገር በተለይ በአሰሪዋ ምክንያት እንግዲህ የሆነ ነገር ደርሶባት ወደ ሆስፒታል እንደገባች በተለይ ደግሞ ያ ሁሉ ነገር የሆነው በተለይ ጉዳት እንዲደርስባት ያደረገው ነገር እንግዲህ ስለ ሀይሚና ስለ ብሩኬ በጣም ትጨነቅ እንደነበረና ስራውን በምሰራበት ሰዓት እንግዲህ በዛ የተነሳ ወይም በዛ በጭንቀት የተነሳ ሳታስበው የሆነ ነገር እንደሆነች ነው በደንብ የተናገረችው። እጅግ በጣም እያለቀሰች እንግዲህ በጣም ብዙ ሰው ጭንቀት ውስጥ አለ። በእነሱ ምክንያት እንግዲህ በጣም ብዙ ሰው አዝኗል። ስለዚህ አደራችሁን፣ አደራችሁን ታረቁ ብላ እየለመነች ነበረ። በዛም የተነሳ እንግዲህ መለኛው በጣም ቪዲዮንም ሲከታተል ነበረ፣ ላይቭ ላይም ስለነበረ ለማነጋገር በተለይ ብሩኬና ሀይሚን ለአንዴና ለመጨረሻ ጊዜ ለማነጋገር ተስማምቶ ነበረ። እንግዲህ ትላንትና እንዳያችሁት ደግሞ ብሩኬ ከሁሉም በተለይ እንግዲህ ከዚህ በፊት የነበረው አይነት ቪዲዮ ሳይሆን በተለየ አይነት ቪዲዮ መጥቷል። ሀይሚም እንደዛው እንግዲህ በተለየ ስሜት ነው የመጣችሁ። በትላንትናው እለት አብዛኛው ሰዓት ሲያወሩ የነበረው እንግዲህ እንደምታስታውሱት ስለ ተመልካች ብቻ ነው። እንግዲህ ተመልካቹ በጣም እንዳዘነባቸው እጅግ ደግሞ በጣም ብዙ ሰውም እነሱ እነሱን እየተጫኑ እንደሆነ በደንብ አድርጎ ተናግሮ ነበሩ። እንግዲህ ለተመልካችም ሲባል እንግዲህ ለአንዴና ለመጨረሻ ጊዜ ብሩኬ ሀይሚን ይቅርታ ሊጠይቃት ወስኗል ማለት ነው። እጅግ በጣም በጣም ደስ የሚል ዜና ነው። በተለይ ብዙ ሰዎች እየጠበቁ ያሉ ነገር ስለሆነ እጅግ በጣም በሚያስደስት ሁኔታ አንድ ቪዲዮ ሰርቶ እንደሚመጡ እርግጠኛ ሆኖ እንግዲህ ተናግሯል ማለት ነው። እኛም ያገኘነው መረጃ በተለይ እንግዲህ ከብሩኬ ነው ያገኘነው ይህንን መረጃ፣ ያው በጥሩ ሁኔታ እንደሚመጡ እና እጅግ በጣም በሚገርም ሁኔታ እንግዲህ ወደ ፍቅራቸው እንደሚመለሱ እርግጠኛ ሆነዋል ማለት ነው እንግዲህ አሁን ምንድን ነው የሚቀረው ሀይሚ ናት። ሀይሚ እንግዲህ ይቅርታ አድርጋ ሁሉም ነገር ረስታ ወደ በፊቷ ህይወት የምትመለስ ከሆነ እጅግ በጣም ምንጓጓ፣ በተለይ በጣም ብዙ ሰዎች የተጨነቁበት በጣም ብዙ ሰዎች የታመሙበትን ነገር እንደ መድኃኒት ማለት ይቻላል እንግዲህ ለእነሱ ደግሞ በጣም ትልቅ ስኬት ይሆናል። ወደ ፍቅራቸው ይመለሳሉ ማለት ነው እንግዲህ። ያገኘነው መረጃ እንደሚታረቁና በሱም እርግጠኛ እንደሆነ በተለይ እንግዲህ ሀይሚን ይቅርታ እንደሚጠይቃት በደንብ አድርጎ ተናግረዋል። በተለይ ብሩኬ፣ ያው ብዙ ሰዎችም ምኞታቸው ይሄንን ነበረ። አብዛኛው ሰውም እንግዲህ ጸሎት እያደረገ በተለይ እንግዲህ አብሮ እንዲሆኑ ወይም ደግሞ ወደ ፍቅራቸው እንዲመለሱ በጣም ብዙ ሰዎችም ሲጓጓ ነበረ። እንግዲህ በዚህ በተለይ እንግዲህ በዛሬ ለት ወይም ደግሞ በሚቀጥሉት ቀናት እንግዲህ አንድ ቪዲዮ እንጠብቃለን ማለት ነው። በተለይ ብሩኬ ይህንን ቃል ገብቶልናል። ለመለኛውም እንደዚሁም ቃል ገብቶለታል። በተለይ የብሩክ ወንድም እጅግ በጣም ብዙ ነገሮችን እያደረገ ነው። በጣም በጣም ብዙ ነገር እያረገ ነው። እንግዲህ ያው ሀይሚንም ብሩኬንም ለየብቻ ብቻ አግኝቶ እንግዲህ እንዳዋራቸው በደንብ አድርጎ ተናግሯል። ሀይሚንም እንግዲህ በደንብ እንደመከራት ያለው ነገር ጥሩ እንዳልሆነ በተለይ ከተመልካች የሚመጣ ነገሮች በጣም አሳሳቢ እንደሆኑ በደንብ በግልጽ ነግሯታል ማለት ነው እሱ ብቻ አይደለም። በቃ ወደ ፍቅራቸው እንዲመለሱ ከፍተኛ ጥረት እያደረገ ነው። ብሩኬንም እንግዲህ እንደ ወንድምነት እንግዲህ እየተቆጣው በጣም እንግዲህ እየተናገረው ካሁን በኋላ ወደ ፍቅራቸው እንዲመለሱ በደንብ አድርጎ ነግሮታል ማለት ነው። እንግዲህ ብሩኬም የሱን የራሱን ወንድም እንግዲህ በደንብ እንደሚሰማ በደንብ እርግጠኞች ነን። ከዚህ በፊት እንግዲህ ያው መለኛው እንደምታውቁት በጣም ብዙ ነገር ሲያደርግ ነበረ። በተለይ በህይወታቸው እጅግ በጣም ትልቅ ስራ የሰራ በጣም በመምከር ወይም ደግሞ ልክ እንደ ወንድምነት እንግዲህ በጣም ከጎናቸው ሆኖ ሲያግዛቸው እንደነበረ በደንብ እናስታውሳለን። ስለዚህ እንግዲህ ደስ የሚል ዜና ተሰምቷል። እንግዲህ ያው እነ ብሩኬ ሊታረቁ እንደሆነ ሰምተናል እንግዲህ ያው በዛሬ ቪዲዮ ወይም ደግሞ ነገ በሚለቀቀው ቪዲዮ አንድ አዲስ ነገር እንደምንጠብቅ እርግጠኞች ነን። እንግዲህ ውድ ቻናሌ ቤተሰቦች በጣም ብዙ ነገሮች ተከስተዋል። በተለይ በብሩኬ እና በሃይሚ ጉዳይ በጣም ብዙ ነገሮችን አሳልፈዋል። በተለይ ብሩኬ እና ሃይሚ እጅግ ብዙ ልክ ያልሆኑ ነገሮችን አሳልፎ ነበሩ። ያም ነገር አልፎ ያለፈውን ነገር ረስቶ ይቅርታ ተጠያይቆ እንግዲህ ወደ ፍቅራቸው ከተመለሱ ከምንም በላይ ሁሉም ተመልካች ደስተኛ እንደሚሆን እርግጠኞች ነን። እንግዲህ አዲስ ነገር ይሄ ነው። ያገኘነው መረጃ ቀጥታ ብሩኬ ይቅርታ እንደሚጠይቃትና ወደ ፍቅራቸው እንደሚመለሱ ያገኘነው መረጃ ይህንን ይመስል ነበረ። እንግዲህ ውድ የቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ ያው እንደ ተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆነላችሁ።